ጤና ይስጥልኝ። ይህ ኢትዮ ኒውስ ነው። በአማራ ክልል ባሉ ከተሞች የተጠሩ የብልጽግና ስብሰባዎች በፋኖ ተበተኑ። ፋኖዎች ስብሰባዎችን ከመበተናቸው በተጨማሪ የብልጽግና አመራሮችን ይዘው መውሰዳቸውን ተሰምተዋል። በሌላ በኩል ሙሉ ጦራቸውን ይዘው በሁሉም የጎጃምና ደቡብ ጎንደር ዞኖች ጦርነት እየመሩ የሚገኙት የአገዛዝ ጦር የምስራቅ እዝ አዛዥ ሌትራል ጄኔራል መሐመድ ተሰማም ጽንፈኛ ያሉት ኃይል ለማጥፋት ይወሰድ ያሉትን ስልት በተመለከተ በይፋ ተናግረዋል። ጄኔራሉ በአማራ ክልል በአገዛዙና ፋኖ መካከል የቀጠለውን ጦርነት ከመሩትና ብዙ ኪሳራ ካጋጠማቸው ጄኔራሎች ከሀገር ግንባር ቀደሙ ናቸው። ዛሬም በክልሉ የተለያዩ አካባቢዎች ውጊያዎች ተጠናክሮ የቀጠሉ ሲሆን ይህም በተመለከተ ሪፖርት አዘጋጅተናል። አሜሪካ በትግራይ የሚገኙ የተፈናቃዮችን ወደ ቀያቸው ለመመለስ ትኩረት ሰጥታ እንደምትሰራ አስታውቃለች። የአሜሪካ አምባሳደር ማሲንጋ በትግራይ ክልል ለሁለት ቀናት ከህወሓትና ከክልሉ ባለሥልጣናት ጋር መክረዋል። ዋነኛው ተግባራቸው የተፈናቀሉ ዜጎችን ወደ ቤታቸው መልስና የትግራይን ህገ መንግስታዊ ወሰን ማረጋገጥ ነው የሚሉት ደግሞ ሌተራል ጄኔራል ታደሰ ወረደ ናቸው። አምባሳደሩ በትግራይ አብይ አህመድና መንግስታቸው ህገ ወጥ ናቸው ያላቸውን የህወሓት አመራር ጨምሮ ወታደራዊ አመራሮችን አነጋግረው ተመልሰዋል። በዚህም ላይ ዝርዝር አዘጋጅተናል። የተባበሩት መንግስታት ድርጅት የብልጽግናው መንግስት ታስሯቸው የነበሩ ኤርትራውያን መለቃቸውን አሳወቀም። እነዚህ በአማራ ክልል የብልጽግናው አገዛዝ ታስሮ የነበሩ ኤርትራውያን ስደተኞችም ናቸው ተብሏል። በኢትዮጵያ የኤርትራውያን እስር ቀጥሏል የተባለ ሲሆን ወደ ኤርትራ በአስገዳጅ ሁኔታ የሚመለሱ ስደተኞችም አሉ ተብሏል። በዚህም ላይ ዝርዝር ይዘናል። የዓለም የጤና ድርጅት የዓለም ጤና የተሰኘውን ጉባኤ ታሪካዊ ያለውን ወረርሽኝ በሽታዎች ስምነት አጽድቋን አለም ስምምነቱ የተረሰው ትላንት በ78ኛው የዓለም ጤና ጉባኤ የጸደቀው ለሶስት ዓመታት ከተካሄደ ያላሰለሰ ድርድር በኋላ መሆኑን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ተናግረዋል። በዚህም ላይ ዝርዝር ይዘናል። በዩክሬን የተኩስ አቁም እንዲደረግ ቫቲካን የምታደራድር ከሆነች ጣሊያን ለመደገፍ ዝግጁ ነኝ አለች። በዩክሬን የተኩስ አቁም ስምነት እንዲደረስ ፕሬዝዳንት ዶናልድ ትራምፕ ቫቲካን እንድታደራድር ያቀረቡት ሀሳብ ጣሊያን ጨምሮ ሌሎች ሀገራት እንደግፈዋለን ብለዋን እንዴት የሚለውን በዝርዝር ያለን። የተወዳችሁና የተከበራችሁ ተመልካቾቻችን እነዚህና ሌሎች ዜናዎችን ነግራችኋለሁ። ኢትዮኒስ ሰብስክራይብ በማድረግ አብራችሁ ይቆዩ። በአማራ ክልል ባሉ በከተሞች የተጠራው የብልጽግና ስብሰባ በፋኖዎች ተበተነ። ፋኖዎች ስብሰባዎችን ከመበተናቸው በተጨማሪ የብልጽግና አመራሮችንም ይዘው መውሰዳቸው ተሰምተዋል። በሌላ በኩል ሙሉ ጥራቸውን ይዘው በሁሉም የጎጃምና ደው ደቡብ ጎንደር ዞኖች ጦርነት እየመሩ የሚገኙት የአገዛዙ ጦር የምስራቅ እዝ አዛዥ ሌተናል ጄኔራል ማህመድ ተሰማ ጽንፈኛ ያሉትን ኃይል ለማጥፋት ይወሰድ ያሉትን ስልት በተመለከተ ሲናገሩ ተደምጠዋል። ጄኔራሉ በአማራ ክልል በአገዛዙና ፋኖ መካከል የቀጠለውን ጦርነት ከሚመሩትና ከፍተኛ ኪሳራ ከደረሰባቸው ቅንባር ቀደም ጄኔራሎች መካከል አንዱ ናቸው። ዛሬ ታዲያ በክልሉ የተለያዩ አካባቢዎች ውጊያዎች ተጠናክረው ቀጥለዋል። በምስራቅ ጎጃም ዞን ደጀን ወረዳ ግንቦት 12/2017 ዓ ም ለ16 ሰዓታት በዘለቀ ውጊያ የሻለቃ አመራሩን ጨምሮ 42 የአገዛዙ ጦር አባላት ሲገደሉ ከ20 በላይ የሚሆኑት ደግሞ ቆስሏል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አስታውቋል። በዚህ ውጊያ በዋናነት የአድማ ብትና ፖሊስ አባላት ላይ ከፍተኛ ጉዳት መርሶ የታወቀ ሲሆን በውጊያው ምክትል ሻለቅ አዛዡ የነበረው ኢንስፔክተር ጌትነት ታደሰን ጨምሮ አርባ ሁለት የአገዛዙ ጦር አባላት ተገድለዋል ተብሏል። ውጊያው ቀድሞ የከፍተው የአገዛዙ ጦር ነበር የሚሉት የመረጃ ምንጮች የፋኖ ኃይሎች ወኩላቸው ቀድሞ ቦታ ይዘው በሰጡት የአጸፋ ውጊያም ከፍተኛ ድል አድርገዋል ብለዋል። የፋኖ የመረጃ ምንጮች ውጊያው በደጀን ወረዳ ወንበር ገደልና ጥንቸል የተባሉ አካባቢዎች ላይ በደረጉ የተናገሩት የመረጃ ምንጫዎች በዚህ ውጊያ ከሰብአዊ ጉዳት ባሻገር ንብረት ጎድሟል። የአገዛዙ ጦር አባላትና የጦር መሳሪያዎችን በፋኖ ተማርከዋል ተብሏል። በዚህ የጎጃም ቀጠና በዛሬው ዕለት ከቡሬ ከተማ ወደ ቲሊ አቅጣጫ ሲንቀሳቀስ የነበሩ ስምንት የሚኒሻ አባላት ከፋኖ በተከፈተባቸው ተኩስ መገደላቸው የአማራ ፋኖ ብሔራዊ ኃይል አፋባ አገው ምድር ክፍለ ጦር አስታውቋል። በቲሊ ከተማ ከትላንት በስቲያም የፋኖ ኃይሎች ወደ ከተማ ዘልቀው መግባት በፈጸሙ ጥቃት አስር የአገዛዙ መከላከያ አባላት መገደላቸውም ይታወሳል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የታወቀው በሰሜን ጎንደር ዞን ድባር ከተማ ቅርብ ርቀት ደጋ መርባ በተባለ አካባቢ ሰፍሮ በነበረ የአገዛዝ ጦር ላይ ከትላንት ውስጥ የፋኖ ኃይሎች ውጊያ ከፍተው ከ26 በላይ አባላቱ ተገድለዋል ሲል አፋባ ጎንደር ራስ አሞራ ውብነህ ኮር ሰሜን ብርቅየ ክፍለ ጦርና ያስታወቀው የፋኖ ኃይሎች በአገዛዝ ጦር ሰፈር ላይ ውጊያ የከፈቱት ከሌሊቱ 9 ሰዓት እስከ 11 ሰዓት ለሁለት ተከታታይ ሰዓት ሲሆን ጥቃቱን ተከትሎ አካባቢው የፋኖ ኃይሎች ሙሉ ለሙሉ መቆጣጠር ችለዋል ሲል አፋባ አስታውቋል። አድርቃ የወረዳ በር ማርያም ከተማ በተመሳሳይ የፋኖ ኃይሎች ውጊያ ከፍተው የወረዳ አመራሩን ጨምሮ የአገዛዙ ሰዎች ላይ የሞትና የአካል ጉዳት መረሱን የኢትዮንስ የመረጃ ምንጮች ተናግረዋል። በተያያዘም በጎንደር ከተማ ዘጠነኛ ፖሊስ ጣቢያ ላይ ዛሬ ሌሊት ከፍተኛ ተኩስ ተከፍቶ የፖሊስ አባላት መቁሰላቸውን የከተማዋ ነዋሪዎች ተናግረዋል። በተመሳሳይ ትላንት ምሽት የአገዛዙ ጦር አባላት ከጎንደር ዙሪያ ወረዳ ከማክሰኝ ከተማ ወደ ጠዳ ሲንቀሳቀሱ በነበሩ የሚንሻና የፖሊስ አባላት ላይ መንዝሮ የተባለ ቦታ ላይ የደፍጣ ጥቃት ተፈጽሞባቸው ከአስር በላይ የሚኑት መገደላቸው ለማወቅ ተችሏል። በሌላ በኩል በምዕራብ ወሎ ቀጠና መካነ ሰላም ከግንቦት 11 2017 ዓ ም ንጋት ላይ የከተማው አስተዳደር መንገድ ትራንስፖርት ቢሎ ኃላፊን ጨምሮ ሶስት የብልጽግና አመራሮች በፋኖ ተይዘው መወሰዳቸውን የታወቀው። ይህን ተከትሎም በጀራል ዘውድ ሰጥ አርጌ የሚመራው የአገዛዙ ጦር የብልጽግና አመራሮች ለማስለቀቅ በሚል ከተያዙበት ጊዜ ጀምሮ ሙሉ ቀን ሌሊትና ጦር ቢያሰማራም አመራሮች ማስለቀቅ አልቻለም ተብሏል። የፋኖ ኃይሎች ወደ መካነ ሰላም ከተማ ገብተው አመራሮችን ይዘው ወጥተዋል የሚሉ የመረጃ ምንጫዎች ይህ ሁሉ ሲሆን የአገዛዝ ጦር መረጃ አልነበረውም አሊያም እርምጃ ለመውሰድ አልደፈረም ነበር ሲሉ ተናግረዋል። የብልጽግና አመራሮች ተይዘው መውሰዳቸው በይፋ ሲታወቅ ግን የአገዛዙ የቀጠናው ጦር የሆነው በሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር ስር የሚገኘው የአርባ አራተኛ ክፍለ ጦር ወታደሮች በከባድ መሳሪያ ታግዘው አመራሮች ለማስለቀቅ የሚል ዘመቻ ከፍተዋል ተብሏል። በዚህም የብልጽግና አመራሮች እናስለቅቃለን የሚል ዘመቻ የአገዛዝ ጦር ከፍተኛ ወታደራዊ ጉዳት በፋኑ እየደረሰበት ይገኛል። የብልጽግና አመራሮች ማስለቀቅ አልቻለም የሚሉ የመረጃ ምንጮች ይህ ላሳካው የአገዛዙ ጦር ህጻናትና እናቶችን በምርኮ ያዝን በሚል ህዝብን እያሸበረ ይገኛል ሲሉ ተናግረዋል። በዚህም ሁሉም አማራ ፋኖ ነው በሚል በመካነ ሰላም ከተማ ዙሪያ በሚገኙት ሀሙሴት ወርቄና ሌሎች አካባቢዎች ንጹሃን ላይ በደል እየተፈጸመ መሆኑን አክሎ ተናግረዋል። በተያያዘም በዚሁ ወሎ ቀጠና መቄት ወረዳ ወቄጣ ከተማ ውስጥ አገዛዙ ትላንት የጠራው ስብሰባ ፋኖ ኃይሎች መበተኑን የት ዩኒቲ መረጃ ምንጮች ተናግረዋል። አገዛዙ ከሁለት መቶ በላይ ወታደሮችን በዙሪያ አሰማርቶ ወቄጣ ላይ ህዝብ ሰብስቦ ለማ አነጋገር የጠራው ስብሰባ ነው በፋኖ ሃይሎች መበተኑን የታወቀው። በተመሳሳይ በወረዳው ሀና መኳንት ከተማ ሊካሄድ የነበረው የብልጽግና ስብሰባ የፋኖ ሃይሎች የከፈቱት ተኩስ ተከትሎ መበተውን የአማራ ፋኖ ብሄራዊ ሀይል አፋባ ወሎ ቤት አማራ ላስታ ሳምናው ኮር ነው ወቁልኛ በሌላ በኩል ሙሉ ጦራቸውን ይዘው በሁሉም የጎጃምና ደቡብ ጎንደር ዞኖች ጦርነት ይመሩ የሚገኙት የአገዛዙ ጦር የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ ጽንፈኛ ያሉትን ሀይል ለማጥፋት ይወሰድ ያሉትን ስልት በተመለከተ ተናግረዋል። ጀነራል ማምር ተሰማ የሰሜን ጎጃም ዞን ወቅታዊ ሁኔታን በተመለከተ በተጠራ ስብሰባ ላይ ቀበሌ ማዕከል ያደረገ መዋቅር እግር መትከል በመተግበር የወረዳ የጸጥታ ኃይልን አጠናክሮ ማሰማራት፣ በህዝብ ውስጥ ያለ ጠላት ሴል መያዝና የጽንፈኛው ሎጂስቲክስ የማድረቅ ተግባር በቀጣይ የአመራሩ ተልእኮ ነው ሲሉ ተደምጠዋል። ጠላት ሲሉ የጠሩት ፋኖ እየፈረሰና እየተበተነ ያለ ኃይል ነው። አደረጃጀቱ ፈርሷል። የሰው ኃይሉ የተኩስ አቅሙ አቁርበቱና በአመራር አቅሙ ስለተመናመነ በጣረሞት ላይ ይገኛል ሲሉ የተደመጡት ማምር ይህን ልቅምቃሚ ኃይል የየ አካባቢ የጸጥታ አካላትና ህብረተሰቡ ነው ማጥፋት ያለባቸው ሲሉም ትእዛዝ ሰጥተዋል ተብሏል። ሌተራል ጀነራል ማምር የተሰማ እነዚህ ተበታት ነው የሚገኙ ጠላቶቻችን የሚጠፉት የዞንና የቅብሌ የጸጥታ አካላት እያንዳንዱ የቅብሌ ህዝብ በማሳተፍ ራሱ ህዝቡን ለአካባቢው ሰላም ዋስትና እንዲሰራ እንዲሁም የተዘጋጀውን የጸጥታ ኃይል በመያዝ አካባቢው ላይ ህግ የማስከበር ስራዎችን አጠናክሮ ሲቀጥል ነው ሲሉም ተደምጠዋል። በዚሁ ስብሰባ ላይ በብልጽግና አገዛዝ የአማራ ክልል ርዕሰ መስተዳድር የኢኮኖሚ አማካሪ አቶ ቀለም ወርቅ ምረቴ በቀጠና የተሰማራ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ የሰሜን ጎጃም ዞን የብልጽግና አገዛዝ አስተዳዳሪ አቶ አሰፋ ጥላውንና ሌሎች የጸጥታና የብልጽግና አመራሮች መሳተፋቸው ለማወቅ ተችሏል። አሜሪካ በትግራይ የሚገኙ ተፈናቃዮችን ወደ ቀያቸው ለመመለስ ትኩረት ሰጥታ እንደምትሰራ አስታውቃለች። የአሜሪካው የአሜሪካ አምባሳደር ማሲንጋ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ክልል ለሁለት ቀናት ከዋትና ከክልሉ ባለስልጣናት ጋር መክረዋል። ዋናው ተግባራችን የተፈናቀሉ ዜጎችን ወደ ቤታቸው መለስና የትግራይ ህገ መንግስታዊ ወሰን ማረጋገጥ ነው የሚሉት ደግሞ ሌተራል ጄኔራል ታደሰ ወረደ ናቸው። የአሜሪካ አምባሳደር ወደ ትግራይ ክልል ያቀኑት ትላንት ሲሆን በተለያዩ ክልሉ ከተሞችና ቦታዎች ተዘዋውረው ከተለያዩ ባለስልጣናት ጋር መክረዋል። አምባሳደር ማሲንጋ የብልጽግና መንግስት አገዛዝ ህጋዊነት የላቸውም በማለት የሰረዘውን የህወሓት መሪዎችን ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አማኑኤል አሰፋና ወይዘሮ ፈትለወርቅ ገብረ እግዚአብሔር ጨምሮ ከተለያዩ ወታደራዊ አመራሮች ጋር መክረዋል የተባለ የክልሉ ጊዜ አሰራር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከአምባሳደር ማሲንጋ ጋር የመከሩ ሲሆን፣ የፕሪቶሪያውን ስምነት በተመለከተ ግልጽ ውይይት አድርገዋል ተብሏል። በውይይቱ የጊዜ አሰራሩ ፕሬዚዳንት በክልሉ የተፈናቀሉ ዜጎች የመልስና የትግራይ ህገ መንግስታዊ ዳር ድንበርን የማረጋገጥ ጉዳይ ቀዳሚ ተግባራችን ነው ማለት ለአምባሳደሩ ሲናገሩ ተደምጠዋል። ይህ መሰረ ታ ፍላጎት ለማሟላት በሚደረገው ጥረት ላይ ያለው እንቅስቃሴ ቀላል አይደለም ያሉት ሌተናል ጄኔራል ታደሰ ወረደ በፕሪቶሪያው ስምምነት መሰረት ሁሉንም ጥያቄዎች ከፌዴራል መንግስት ጋር በመነጋገር ለመፍታት እየሰራን ነው ይላሉ። በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ በበኩላቸው የትግራይ ጊዜ አሰራር የፕሪቶሪያውን ስምምነት በአግባቡ ተግባራዊ እንዲያደርግ መንግስታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። አምባሳደር ማሲንጋ በትግራይ የሚገኙ የተፈናቃዮችን ጉዳይ ጊዜ የማይሰጠውና አስቸኳይ መፍትሄ የሚያስፈልገው በመሆኑ ወደ ቀያቸው ለሚያቸው ለመመለስ ትኩረት ሰጥተን እንሰራለን ሲሉ በግላቸው ኃላፊነት ወስደዋልም ተብሏል። በኢትዮጵያ የአሜሪካ አምባሳደር ማሲጋ ትላንት ግንቦት 12 ቀን 2017 ዓ ም በሽር የሚገኙ ተፈናቃይ መጠለያ ካምፖችን የጎበኝ ሲሆን በሽር እንደ ስላሴ ጎብኝታቸው ከዋት ከጊዜያዊ አስተዳደሩና ከሰራዊቱ ከፍተኛ አመራሮች ጋራም በተለያዩ ጉዳዮች ላይ ተወያይተዋል ተብሏል። አምባሳደር ማሲንጋ ከዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ከዋና ጸሐፊ ፈትለወርቅ ገብረ እግዚአብሔር ጋር መምከራቸው የታወቀ ሲሆን ከትግራይ ወታደራዊ አዛዦች ጋራም በግልጽ ተወያይተዋል ተብሏል። አምባሳደሩ ከትግራይ ጸጥታ ኃይሎች ከፍተኛ አመራሮች ጋር መምከራቸውን የክልሉ መገናኛ ብዙሀን ዘገባ የጠቀሰ ሲሆን በውይይታቸው ዋነኛ ጉዳይ ዙሪያ ገናኛ ብዙሀኑ ያሉት ግልጽ ነገር ግን የለም። በሽረና አካባቢ ተዘዋውረው ለመታዘብ የቻልኩት ተፈናቃዮች እየኖሩ ያለውት ኑሮ በጣም አሳዛኝና የሰው ልጅ ሊኖረው የማይገባ ህይወት እንደሆነ ነው ያሉት አምባሳደሩ አሜሪካ በትግራይ ያለውን ችግር ለመፍታት በትኩረት እየተከታተለች መሆኗን በመግለጽ የመፍትሄው አካል ለመሆን ትሰራለች ሲሉ ተደምጠዋል። ተፈናቃዮች በአስቸኳይና በጊዜ የለኝም መንፈስ ወደ ቀያቸው መመለስ አስፈላጊ መሆኑን ተረድቻለሁ፣ ለዚህም እሰራለሁ። ጉዳዩ አስቸኳይ መፍትሄ የሚያስፈልገው ስለሆነ በትግራይ እንሰራለን ሲሉም ተናግረዋል። የፕሪቶሪያው ስምምነት ሙሉ በሙሉ እንዲፈጸም አሜሪካ ድጋፏን አጠናክራ ትቀጥላለች ምን ያሉት አምባሳደሩ ለተፈናቃዮች የሚደረገው ድጋፍ ዘላቂ መፍትሄ አይደለም፣ ዘላቂ መፍትሄ በአፋጣኝ ተፈናቃዮች ወደ መኖሪያ ቤታቸው እንዲመለሱ ማድረግ ነውም ብለዋል። አምባሳደሩ በተጨማሪም ተፈናቃዮች ቋሚ ተረጂ ለመሆን ወደ ምሪያ ቤታቸው ተመልሰው ሰርተው ራሳቸውን ችለው ለመኖር ከፍተኛ ፍላጎት አላቸው ማለታቸውን የክልሉ መገናኛ ብዙኃን ዘግቧል። በዚህም መሰረት ተፈናቃያቸው ወደ ቀያቸው የመለሱ ጉዳይ ቅድሚያ ሰጥቶ ከትግራይ ጊዜ አስተዳደር ጋር ተዋይተናል። ተፈናቃያቸው ወደ ቀያቸው የመለሱ ሂደትና የፕሪቶሪያ ስምምነት ተግባራዊነት ላይ ትኩረት በማድረግ ከጊዜ አስተዳደሩ ባለስልጣናት ጋር ተዋይተናል ብለዋል። የትግራይ ጊዜ አስተዳደር ምክትል ፕሬዚዳንት አቶ አማኑኤል አሰፋ በበኩላቸው ከአምባሳደር ማሲንጋና ልዑካቸው ጋር የተደረገውን ውይይት ዋና ትኩረታቸው በተፈናቃያቸው መመለስ ላይ ነበረው ማለት አስቀምጠዋል። ከአንድ ሚሊዮን በላይ ተፈናቃዮች በለመና መልክ ከሚገኝ ድጋፍ ከማኖር እነዚህ አንድ ሚሊዮን አርሶ አደሮችና ነጋዴዎች እያረሱና እየነገዱ ወደ የሚኖርበት ቀያቸው መልሶ ማኖር ነው የሚቀለው። ስለዚህ ዋነኛ መፍትሄው የዚህ ጉዳይ ወደ ቀያቸውን መለስ ነው ስንል ነግረናቸዋል ማለት አቶ አማኑኤል ተናግረዋል። ተፈናቃያቸው ወደ ቀያቸው እስኪመለሱ የሰብዓዊ እርዳታ ድጋፎች ያስፈልጓቸዋል የሚሉት አቶ አማኑኤል ከአንድ ሚሊዮን በላይ ተፈናቃዮች በልመና መልክ ከሚገኝ ድጋፍ ከማኖር እነዚህን አንድ ሚሊዮን አርሶ አደሮችና ነጋዴዎች እያረሱና እየነገዱ ወደሚኖርበት ቀያቸው መልሶ ማኖር ነው የሚቀለው። ስለዚህ ዋነኛው መፍትሄ እነዚህን ጉዳይ ወደ ቀያቸው መለስ መሆኑን አቶ አማኑኤል ተናግረዋል። የአራት ኪሎ አገዛዝ ከመቀለ ህዋት ጋር የገባበትን አጠቃላይ ጸብና ጦርነት አሁን ተባብሶ ድጋሚ ጦርነት ይነሳል የሚል ስጋትን ደቅነዋል። የአሜሪካው አምባሳደር ወደ ትግራይ ክልል መቀለና ሽረ ያቀኑት የአብይ አህመድ አገዛዝ ህዋትን ህጋዊ አይደለም አመራሮቹን ፓርቲ ስን መንቀሳቀስ ሊያስቀጥ ሳይችሉም ሀብቱም ይወረስ ብሎ ከወሰነ ከቀናት በኋላ ነው ዶክተር ደብረጽዮን ጨምሮ ሌሎች ህወሓት ፖለቲከኞችና ወታደራዊ አመራሮች ከአምባሳደሩ ጋር ያደረጉት ውይይት በተመለከተ በብልጽግናው በኩል እስካሁን የተባለ ነገር የለም። የተባበሩት መንግስታት ድርጅት የብልጽግና መንግስት ታስሯቸው የነበሩ ኤርትራውያን መለቃቸውን አሳወቀም። እነዚህ በአማራ ክልል የብልጽግና አገዛዝ ታስሮ የነበሩ ኤርትራውያን ስደተኞች ናቸው ተብሏል። የተፈቱትም በኢትዮጵያና በኤርትራ እስር ቀጥሏል የተባለ ሲሆን በዋናነት አገዛዙም ኤርትራውያን ስደተኞችን በአዲስ አበባና የተለያዩ ቦታዎች እያሰረ እንዲሁም በጉልበት ወደ ኤርትራ እንዲመለሱ እያደረገ እንደሚገኝ ከዚህ በፊት መዘገቡ ይታወሳል። ዛሬ በአማራ ክልል በዳባት ደባርቅና ጎንደር ከተማ ፖሊስ ጣቢያዎች ላለፉ ስድስት ወራት ተኩል በእስር ላይ የነበሩ አምስት ኤርትራውያን ስደተኞች ከስር መፈታታቸውን የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽን አረጋግጧል። መሰረት ገብረስላሴ ስላሴ፣ አማኑኤል፣ አህመድዲን፣ ፍሳሄ ኪዳኔ፣ ማህሪ አብርሃንና ተስፋ አለም ክፍለ እየተባሉ ኤርትራውያን ስደተኞች ጥቅምት 8ና ህዳር 26 ቀን 2017 ዓም ባሉት ቀናት ከሚኖሩበት ዳባት አለም ዋጭ የስደተኞች መጠለያ ጣቢያ ከዳባት ከተማ ተይዘው መታሰራቸው ተገልጿል። ስደተኞቹ የተጠረጠሩበት ወንጀል ሳይነገራቸውና ክስም ሳይመሰረትባቸው ለስድስት ወራት ተኩል ያልበ ሰሜን ጎንደር ዞን ዳባት ፖሊስ ጣቢያና ደባርቅ ፖሊስ ጣቢያ እንዲሁም በጎንደር ከተማ አራተኛ ፖሊስ ጣቢያ ታስረው እንዲቆዩ መደረጋቸው ሰምቷል። ከስደተኞቹ መካከል እስማኤል አህመድ እንደገለጸው ከሳሽና ጠያቂ ባለማግኘታቸው በጠበቃቸው አማካኝነት ራሳቸውን ታሳሪዎች ጉዳያቸው እንዲታይላቸው ክስ ማቅረባቸውና በችሎት ስለተጠረጠሩበት ሁኔታም የሚያስረዳ አካል ባለመቅረቡ ከፖሊስ ጣቢያ ባለፉ ሳምንት መውጣታቸውና ወደ ቤተሰቦቻቸው መቀላቀላቸውን ተናግረዋል። ኤርትራውያን ስደተኞች ከስር መፈታታቸውን ማረጋገጡን የገለጹ የተባበሩ የትራንስፖርት ከፍተኛ የስደተኞች ኮሚሽን ቀደም ሲል አምስቱ ኤርትራውያን ዳባት የሚገኘው አለምወጭ ስደተኛ ጣቢያና በአካባቢው ህገወጥ ተግባራት ሲፈጽሙ ነበር በሚል ተጠርጥረው በጸጥታ ኃይሎች መያዛቸውን አውቅ ነበር ብሏል። ባሳለፍነው በታህሳስ ወር በአማራ ክልል ሰሜን ጎንደር ዞን ከአለምወጭ ስደተኞች መጠለያ ጣቢያ ተወስዶ በስር ላይ የሚገኙ አምስት ኤርትራውያን ስደተኞች ለማስፈታት እስከ ግማሽ ሚሊዮን ብር ድረስ እንዲከፍሉ መጠየቃቸው መዘገቡ ይታወሳል። አምነስቲ ኢንተርናሽናል በየካቲት ወር በኢትዮጵያ ሱዳን የሚገ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን በመግለጽ በሶስት ወራት ብቻ ከ600 በላይ ኤርትራውያን በግዳጅ ከኢትዮጵያ ወደ ኤርትራ እንዲመለሱ መደረጋቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ድርጊቱን እንዲያወግዝ ጥሪ አቅርቦ ነበር። የዓለም የጤና ድርጅት የዓለም ጤና በተሰኘው ጉባኤው ታሪካዊ ያለውን የወረርሽኝ በሽታዎች ስምምነት አጽድቅ ያለው ዓለም ስምምነቱ የተረሰው ትላንት በሰባ ስምንተኛው የዓለም የጤና ጉባኤ ጸደቀው ለሶስት ዓመታት ከተካሄደው ያላሳለሰ ድርድር በኋላ መሆኑን የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኖም ተናግረዋል። ዓለም አሁን ደህንነቱ አስተማማኝ ነው ያሉት ዶክተር ቴዎድሮስ አዳኖም ለዚህም የዓለም ጤና ድርጅት አባል ሀገራት የሰጡት አመራር፣ ትብብርና ቁርጠኝነትን አመስግነዋል። ስምምነቱ ለማህበራዊ ጤና ዘርፍ ሳይንስና ለዘርፈ ብዙ እርምጃዎች ድል መሆኑን ያመለከቱት የዓለም ጤና ድርጅት ዋና ዳይሬክተሩ በጋራ አለምን ከወረርሽኝ ስጋት በተሻለ ለመከላከል ይረዳል ብለዋል። በግልጽ ትርጉሙ የወረርሽኝ ስምምነት የተሰኘው ሀገራት ተግባብተው ያጸደቁት ውል በ124 የድርጅቱ አባላት የድጋፍ ያለምንም ተቃውሞ ነው ተቀባይነት ያገኘው ተብሏል። በጤናው ዘርፍ የኮቪድ-19 ከተከሰተበት ወቅት አንስቶ መንግስታት በከፍተኛ ኃላፊነት በጋራ እየተንቀሳቀሱ መሆኑን ሲገለጽ ቆይቷል። ዶክተር ቴዎድሮስ አዳኖም ይህ የዓለም የጤና ዘርፍ መሪዎች ና የሀገራት መሪዎች ውሳኔ እጅግ ለዓለም ፍቱን መድኃኒት ነው፣ ወይም ደግሞ የተሻለ ትብብርን የሚያጠናክር ነው። አሁን ላይ ስምምነቱ በተለይም አለምን ደህንነቱ እንዲሰማት የሚያደርግ ነው ብለውታ ስምምነቱን በተመለከተ የውሳኔ ሀሳቡ ተግባራዊነት ለማዘጋጀት ያለም የጤና ጉባኤ የሚወስዱት እርምጃዎችንም ነድፍ ያለው ብለዋል። የሂደት ውጤታማነት በሚቀጥለው አመት ያለም የጤና ጉባኤ ላይ ይወስናል ሲል ዶች ብል ይዘግቧል። በዩክሬን የተኩስ አቁም እንዲደረግ ቫቲካን የምታደራድር ከሆነ ጣሊያን ለመደገፍ ዝግጁ ነኝ አለች። በዩክሬን የተኩስ አቁም ስምምነት እንዲደረስ ፕሬዚዳንት ዶናልድ ትራምፕ ቫቲካን እንድታደራድር ያቀረቡት ሀሳብ ጣሊያን እንደምትደግፈው ነው ያስታወቀችው። የጠቅላይ ሚኒስትር ጆርጂያ ሜሎኒ ቢሮ እንዳስታወቀው ጣሊያን በዩክሬንና ሩሲያ መካከል ግንኙነቶች ለማመቻቸትና ወደ ሰላም ለመራመድ ዝግጁ መሆኗን ገልጾም አዲሱ ሊቀ ጳጳስ በቫቲካን ንግግር እንዲደረግ ያሳዩት ፈቃድ በአውንታዊ መልኩ እንቀበለዋለን ብሏል። ይሁን እንጂ እስካሁን በ በቫቲካን ውይይት እንደሚደረግ ስምምነት ላይ አልተደረሰም። ባለፈው አርብ በዩክሬንና ሩሲያ ባለስልጣናት መካከል በኢስታንቡል የነበረው ንግግር ሞስኮው ተጨማሪ ፍላጎት ከማ ንጸባረቋ ውጪ አንድም እርምጃ መሻገር አልቻለም። ሊቃነ ጳጳስ ሊዮ ባለፈው ሳምንት ቫቲካንና ባላንጣዎቿን ለማቀራረብ ሁሌ ዝግጁ መሆናቸውን ገልጸው ሰላም እንዲያሸንፍ ሁሉም ጥረት እንደሚያደርጉ ገልጸው ነበረ። ሊቀ ጳጳሱ ንግግር ማሰናዳት አሊያም ማደራደርን ተስፋቸው እንጂ መሬት የረገጠ እቅድ እንዳልሆነ ጠቁሟል። ቀጥተኛ ንግግር የሚቀጥል ከሆነ ዩክሬን ቫቲካን የንግግር አዘጋጅ መሆኗን ትቀበላለች ተብሏል። ቮሎድሚር ዘለንስኪ ማክሰኞ እለት ከሩሲያ ጋር ለመነጋገር መድረክ መፍጠርን ጨምሮ ጠቅላይ ሚኒስትር ጆርጂያ ሜሎኒን ጋር መነጋገራቸውን በኤክስ ገጻቸውም ጽፈዋል። በመሪዎቹ ንግግር ዘለንስኪ ስዊዘርላንድ እና ቱርክን እንደ አማራጭ የንግግር ስፍራዎች ማቅረባቸውንም ጠቁሟል። ነገር ግን ክሬምሊን ለንግግሩ ቱርክን ልትመርጥ እንደሚችል ይጠበቃል። በኢስታንቡል የተጀመሩ ንግግሮች ተከታታይ እንደሆኑ፣ በተለይም ጦርነቱ ከተጀመረ በኋላም በቱርክ ንግግር የተደረገበት ስምምነት እንዲቀጥል ይሻል ተብሏል። ዩክሬን ወታደራዊ ኃይሏን መቀነስ ያካተተ ስምምነት አሁን ላይ ለኬቭ የሚዋጥ አይደለም ብላለች። ሩሲያም ተጨማሪ ፍላጎቷን ያሳወቀች ሲሆን ክሪሚኒ ጨምሮ በሩሲያ በከፊል ለተያዙ አራት ግዛቶች ዩክሬን እውቅና እንደምትሰጥ ጠይቃለች። ለክሬምሊን ንግግር የሚደረግ አገርን ያህል የሚያሳስበው ሳይሆን ንግግሩ በቭላድሚር ፑቲን ፍላጎት ላይ እንዲሆን ግን ይሻል ተብሏል። ትርጉም ያለው ንግግር ማድረግ እድሉ ዝቅተኛ እንደሆነም ይታመናል። ሌላም ቢቢሲ በዘገበው የካቶሊክ ቤተ ክርስቲያን ግጭቶችን በማሸማገል ታሪክ ያላት ሲሆን በሩሲያ የተወሰዱ የዩክሬን ሕጻናትን ለማስመለስና እስረኞችን ለማስለቀቅ በነበሩ ንግግሮች ላይም በግልጽ ተሳትፋለች። የአዲሱ ጳጳስ ተሳትፎም ለንግግሩ የተለየ አካሄድ ሊያመጣ እንደሚችል ይጠበቃል ተብሏል። ተመልካቾቻችን የዕለቱ መረጃዎችን የነበሩ መልካም ዜ